ሰላም ሰላም ቤተሰቦችዬ፣ እንዴት ናችሁልኝ? በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝት ብዝዝት ርፍርፍ ይበልልኝ። እንግዲህ ትናንትና በተለቀቀው ቪዲዮ ብዙዎቻችሁ ተደናግጣችኋል። እኔ ግን አልደነገጥኩም፣ አልደነገጥኩም ለምን መሰላችሁ? ያልደነግጥኩበት ምክንያት ያው የመታረቂያ መንገድ እየከፈተች ነው ሀይሚዬ፣ የመታረቂያ መንገድ እየከፈተች እንደሆነ ነው የተረዳሁት ያን ያክል አልደነገጥኩም። ለምን ካሁን በፊትም ያው ትላንትና በለቀቁት ቪዲዮ ላይ ነግሬያችኋለሁ፣ ምን እንደሆነ የተፈጠረው ነገር እና እንዴት በየት መንገድ እንደፈታችሁ ተመሳሳይ መንገድ ነው የፈታችሁበትና አሁንም ቢሆን ሀይሚዬን እኔ አሁን ላይ እንደተረዳ ሲሆን የመታረቂያ መንገድ እየፈለገች ለምን፣ አንዳንዴ ካልደፈረሰ አይጠራም አይደለም የሚባለው። ስለዚህ ይሄ ሀሳብ ሀይሚ የተጀመረም የተጨረሰም ምንም ነገር የለም። እውነት ሀይሚዬ ብዙ የወጠሁበት የለፈሁበት፣ የወጣሁበት የወረድኩበት ነገር ነው። ስለዚህ ማቋምቶ ነገር አይደለም ምናምናም ላልሸው፣ ያው ምንም የጀመርሽው ነገር የለም ግን እግዚአብሔር ላንቺ ወደፊትም ሆነ የጀመርሽው ነገር ሁሉ እንዲሳካለሽ ምኞቴ ነው። ምንም ቢሆን የጀመራችሁት ነገር በሙሉ ይሳካላችሁ፣ ሁለታችሁም። የጀመርሽው ነገር የእውነት ካለ ማለት ነው። ግን አለ ብዬ አላሰብም። ይህንን መንገድ የፈጠረችው ለመታረቂያ ነው ብዬ ነው ማለት። ሂደቱን ደግሞ እስኪ ቀስ እያላችሁ እናንተ ታዩታላችሁ። ሀይሚና ብሩኬ ደግሞ የእውነት ከተጣሉ፣ የእውነት ከተለያዩ፣ የእውነት ሀይሚ ጨክና ብሩኬን ጥላ ከሄደች፣ እኔ ልወቀስ፣ እኔ ልከሰስ ማለት። እንደማታደርገው አውቃለሁ። በቃ ይሄ መቼም ሊሆን የማይችል ነገር ነው። እስቲል ብትሄድ እንኳን ሀይሚ ብሩኬ ፓስፖርት አለው ይከተላታል፣ ይከተላታል ብዬ አስባለሁ። ለመሰላችሁ አሁን እዚህ ጋ እዚህ ሁለት ልጆች ላይ የእውነተኛ ፍቅር አለ። እውነቴ ነው። እንደሰማችሁት ከሆነ ብሩኬም ደጋግሜ ስደውልልሽ ምናምን ምናምን እያለ ነበርና ደጋግመህ መደወለህ ጥሩ ነው። ለመሰላችሁ አንዳንድ ጊዜ እኛ ሴቶች ተፈጥሮ የፈጠረብን ነገር አለ። ምንድን ነው እሱ? ወንዶቻችን በቃ ጠበቅ እንዲያደረጉን እንፈልጋለን። በቃ ያ ስላችሁ፣ ደግሞ ጠበቅ ስላችሁ ምን መሰላችሁ? ለምሳሌ አንድ ሴት ባሏ ላይ እንዳትደውል ካለችው በዛው ከሄደ በቃ ትቆርጣለች። ግን ለእሷ መገዛት ወን እሷን እንደሚፈልጋት እሷን በቃ የራሱ እንደሆነች የትም እንድትሄድበት እንደማይፈልግ እንደሳውቃ ትፈልጋለች። እና ብሩኬ ደግሞ አንድ የምነግርህ ነገር ወንድሜ ዝም አትበላት፣ አትተዋት፣ ተከተላት። እውነቴን ነው የምልህ ማለት የሆነ በቃ የሆነ ውሳኔ ስትወስን ልክ ባለፈው እንዳደረግከው ማለት ነው። ወደ ቡታጀራ የተኮራረፋችሁ ጊዜ ወደ ቡታጀራ ልትሄድ ብላ አይ አይሆንም፣ ይሄ ነገር መፈጠር የለበትም አትሄጂም ብለህ ልክ ሻንጣዋን ቀምተህ እንዳስገባሃት ልክ እንደዚ አይነት ነገር ብታሳያት አሁንም ጥሩ ነው። እና ያው እዚችም ላይ ያላትን ቅሬታ እኔ ደጋግም ያልነግራችሁም እሷም ያው በአንድም በተዘዋዋሪም እየተናገረች ስለሆነ ያው ምናልባት አረዳድ ችግር ካለ አላቅም እኔ ግን አሁንም ቢሆን ይችን ሴት ሀይሜ እንደማትፈልጋት በደንብ አድርጌ ተረድቻታለሁ። አሁንም ቢሆን ብርኬ በቃ የቀረው ይቀር እኔና እንች እንቀጥላለን። ሁሉም ነገር መቅረት ይችላል። ሌላት ነው የፈለገችው ሀይሜና እንግዲህ ያው ፈጣሪ እነሱን አንድ ያደርግልን። ግን በጣም ለምትጨነቁ ሰዎች አትጨነቁ ብዬ አስባለሁ። ለምን አሁን እንደውም መንገዱን እየከፈተች ነው ሃይሜ የመታረቂያቸው መንገድ እያመቻቸች ነው ያለችው፣ እየከፈተች ነው ያለችው። ካልደፈረሰ አይጠራም ቢባል የለ እንደዛ ነገርና፣ ተረዷት ውዶቼ። ማለት ሃይሚ እንደዚህ ሆንሽ፣ ሃይሚ ተጨማለቅሽ፣ አበዛሹ ብሩኬን ጥለሽ እየለመነች ስልቴጅ ምናምን ሳይሆን ተረዷት። ከብሩኬ ጋር ለመታረቅ ያደረገችው ጥረት ነው ብዬ ነው የማስበው እኔ። እውነቱ ነው የምነግራችሁ። እና ማለት ዝም ዝም ከተባባሉ በቃ በዛው ነው የሚቀጥለው። አሁን ሀይሚ ዝም ብትል በቃ እንደዛው ዝም እንዳሉ ነው የሚቀጥሉት። ስለዚህ በቃ ይችን መንገድ መፍጠር አለባት ለመታረቅ ማለት ነው። እና ተረጋጉ ውዶቼ። ሶሲ ተብዬዋ ደግሞ እንግዲህ ሀይሚ የሚቆጭሽን ነገር እንዳታደርጊ ብላለች ሶሲዬ። እንደው ይሄ ልበልሽ እስኪ ዛሬ ልለማመጥሽ ልለምንሽ፣ ማለት እንደው ምናልባት ቢሰማሽ ብዬ ነው። የሰው ልጅ አንዳንዴ በስድቡም በበቃ በምኑም በምኑም አይስተካከልም፣ በጸባይ ግን ሊስተካከል ይችላልና እኔ አንድ ነገር አንቺን የምለምንሽ ነገር እባክሽ ወደ ብሩኬ ህይወት አትምጪ። በቃ እነሱ እንዲታረቁ ለአንቺም ሰላም ምትፈልጌ ከሆነ በቃ ወደ ብሩኬ ህይወት አትምጭ ግድ የለሽም እስኪ እና አንቺ የራስሽን፣ እነሱ እንዲታረቁ እስኪ አንቺ የራስሽን ኃላፊነት ትወጭ ቢያንስ ከብሩኬ በመራቅ ማለት ነው። ምናልባት እኮ ሱኩ ወንድ ልጅ ነው። በዛ ላይ ደግሞ አንቺ ሴት ነሽ። ያፍራል አጠገብ አትምጭ ወይም ደግሞ ናንቺ መገናኘት የለብንም ለማለት ይፈራል። ገባችሁ የሆነ በቃ ሌላ ጫና ሊደርስበት ይችላል። እንዴት እንደዚህ ይላል። በቃ ብዙ ነገር ሊደርስበት ይችላል ጫና። እና ይህ ልጅ ምናልባት ይህን መናገር የፈራበት ሼም ይዞት ሊሆን ስለሚችል በቻል ሸው አቅም ሶሲ፣ ቢያንስ ከብሩኬ በመራቅ ሀይሚና የብሩኬ አንድነት እንዲመለስ የራስሽን ድርሳ ተወጪ። እውነቴን ነው የሚልሽ ሚቆጭሽን ነገር አታድርጊ፣ አትበይ እዚህ ጋር የሁለቱ መጣላትና መጨቃጨቅ መለያየት አንዷ መንስኤ አንችነሽ አይደለም። ስለዚህ በቃ የተነገረሽን ነገር ሰምተሽ ለራሰሽንም ክብር ስትይ በቃ ራሰሽንም አስከብሪ። ራሰሽን የምታከብሪ የእውነት በቃ በሴትነትሽ የምትኮሪ፣ በሴትነትሽ በቃ ምንም ማትሸማቀቅ የማታፍሪ ቀሴት እንደሆንሽ ጎበዝ ጀግና እንደሆንሽ ካመንሽ ማትፈለጊበት ቦታ አትገኝ። ሶሲ ሲ እነዚህ ልጆች አንቺን አይፈልጉሽም። እውነቴ ነው የምልሽ ስለዚህ ከህይወታቸው ውጭላቸው። እህቴ የእውነት እኔ በጸባይ ነው የምነግርሽ። የሁለቱ አንድነት ይመለሳል። ከዛ ዳኒ ተብዬው ደግሞ ማለት ነው እነዚህ ልጆች እኮ ዛሬ የመጡት ቢያንስ ሁለታችንን እናወራ ብለው ነው አደለ። ግን በአካል በቪዲዮ ባይመጣ ሼር በሚያደርገው ነገር ሳይነቁር የሆነን ነቀፌታ ሳይኖር አይታሰብም። ዛሬ ምን ብሎ ሼር አድርጓል? ሀይም ይሄን ክፉ ቀን አብረን እናልፈዋለን። ኧረ እባክህ አንተ ኦልሬዲ የታወቀ ነው ስራ። እንዲህ በልም እንዲህ አድርግም አልልህም፣ ግን ከአንተ ሶሲ ትንሽ የተሻለች መስላ ስለታየችኝ ነው ለሷ በጸባይ እንደዚህ ያልኩት እንጂ አንተን ምንም ልጠይቅህም እንዲህ በልም ልልህ አልችልም። ምክንያቱም ያንተ ስራ ኦልሬዲ የታወቀ ነው፣ ብሩኬን የማሳነስ ከዛ በኋላ ሀይሚን ከብሩኬ የማራቅ። ምክንያቱም በየላይቡ በየቲክቶክ እንኳን እየሄደህ የምታወራው ነገር ለሃይሚና ለብሩኬ አሁን እንኳን ቢታረቁ ለወደፊት ሮንግ የሆነ ነገር ነው። በቃ የሆነ እሱን እየተፈታተንከው ነው። ገባክ? ስለዚህ ሲጀምር አንተ አሁን እያየን ያለነው ነገር አንተ ላይ ምንም አይነት ሰውኛ ባህሪ እንዳሌለብህ ነው። ምንም አይነት ሰውኛ ባህሪ የለብህም ዳኒ። እውነቴን ነው የምልህ። የምር ሰው አይደለክም። ሰው ከሆንክ እነዚህን ሁለት ልጆች የመለየት መንስኤ አትሆን። ይሄ ሰውኛ ባህሪ ስላልሆነ ሰይጣናዊ ባህሪ ስለሆነ ማለት ነው። በቻልከው አቅም ከነዚህ ልጆች የራቀ በፈጠረክ ። የምሬን ነው። እና እነሱ ያው እንሻላ በቅርቡ እንዲሆናሉ እውነት ምላችሁ ማለት አትጨነቁ። ብዙ ምንም የሚያስጨንቅ ነገር የለም። እነሱ ይታረቃሉ። ተጣልተው ይቀራሉ። ሃይሜ የምር ትሄዳለች ምናምን፣ ቢሄዱም ቢሄዱ ማብረውን የሚሄዱት እንዳትለፉ መሰላችሁ። አንደኛ ቃል ገብቶላታል። ብሩኬ ብትሄድ እንኳን አይተዋትም። ሁለት መቶ ስትገባ የሆነ ሀገር ወስድሻለ ብሎታል። እንደገና ልደቷ ምንም ስላለ ቢሄዱ እንኳን አብረው ተከታትለው ነው የሚሄዱት።